የእናትን ደስታ ማየት ምን ያክል ያስደስታል። ፈጣሪ በሰው ሀገር ያላችሁ እህቶቼ ወገኖቼ እንደዚህ ከናታችሁ እንድትገናኙ ፈጣሪ ይርዳችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ሰላም የበዛ እናንተም ሰላም በያላችሁበት ቦታ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ ያው በባለፈው ቪዲዮ ላይ የሀገር እንደገባው ሀገር ገብቼም ኤርፖርት ውስጥ ምን እንዳጋጠመኝ ነግሬያችኋለሁ። በዛም ቪዲዮ ላይ ሁላችሁም፣ አብዛኞቻችሁ ምን ይዘን መግባት እንዳለብን ይሄን ይዘን እንግባ ወይ እንደገና ደግሞ ኤርፖርት ውስጥ ይመረመራሉ ወይ ምናምን ብላችሁኛል እና በዛ ላይ ስለጠየቃችሁ ጥያቄ ላይ በቀጣይ ቪዲዮ ሰራላችኋለሁ። ምን ይዛችሁ መግባት እንዳለባችሁ እና ኤርፖርት ውስጥ ይመረምራሉ፣ የሚመረምረውም ወይ ወርቅ ይዘን ብንገባ ምናምን ብላችሁ ኮሜንት ላይ ጽፋችሁልኛል እና በዛ ላይ እንትን እላችኋለሁ ሰራላችኋለሁ ማለት ነው። ዛሬ እንግዲህ የዛሬውን ማሳያችሁ ያው ሀገር ቤት ስትገቡ ትማግጣላችሁ ቪዲዮ ቶሎ ቶሎ አትለቁም። ለመልቀቅ ራሱ እንትን ቪዚ ነው የምትሆኑት። እና ያው ከእናቴ ጋር ስገናኝ ትንሽ አጠር ያለች ቪዲዮ ሰርቻለኝ እና ያሁን ኤርፖርት ውስጥ ምናምን እና ደግሞ ከኤርፖርት ውስጥ ወጥተን ያው አየር ላይ ምናምን ሆነን ነው እና ወደ አዲስ አበባ ስገባ ነው ከአዲስ አበባ ወደዚህ ደግሞ ያው በእንትን ነው፣ በባስ ነው የሚመጣው። ያው ትንሽ ራቅ ይላል ያለውበት ሀገር፣ ወደ ሰሜን ሸዋ አጣዬ ምናምን የሚባለ ካጣዬ ወደ ላይ ወደ ገጠሩ ወጣ ብሎ ነው የኛ ሀገር ማለት ነው እና ያው አሁን አየሩ የማሳያችው ወደ እናቴ ጋር ሲሄድ አይደለም፣ ከዛ ከቤሩት ሊባኖስ ወደ አዲስ አበባ ስመጣ ነው ማለት ነው እና ከዛ ወዲህ ደግሞ ብዙም ቪዲዮ ለመስራት አቴንሽናችሁ አይመጣም፣ ሀገር ቤት ስትገቡ ለምን እንደሆነ አላውቅም። አቴንሽናችሁ ቪዲዮ የመስራት አቴንሽናችሁ በጣም ነው የሚቀንሰው። በቃ ብዙ ነገር መስራት ይቻላል እዚህ ማለት ነው። ብዙ ብዙ ነገር መስራት ትችላላችሁ እዚህ አገር ቤት የተለያዩ ነገሮችን መስራት ትችላላችሁ ግን ትሰንፋላችሁ። ከቤተሰብ ጋር ስትሆኑ ሌላ ሌላ ነገር ወሬ ስታወሩ ምንም አታስታውሱትም ዩትዩብን ማለት ነው። እና ያው እግዚአብሔር ይመስገን፣ እኔም ፈጣሪ ወዶ ፈቅዶ ከቤተሰብ ተቀላቅ ያለው ሁሉ ነገር በቃ እንደ ፈራሁት አላገኘሁትም። በጣም ደስ ይል ነበረ። አሁንም እዚህም ከደረሱ በኋላ እግዚአብሔር ይመስገን ያው በጣም ነው ደስ የሚለው፣ ቤተሰብ ከቤተሰብ መገናኘት ስንት አመት ቆይቶ ከቤተሰብ መገናኘት በጣም ነው የሚያስደስተው። እና ያው እናቴም ከምንም በላይ ነው ደስ ያላት በጣም እንዴት ነው በቃ አዲስ መልሳ የወለደችኝ አክል ነው የመሰላት፣ እና በጣም ነው ደስ ያላት። እና ፈጣሪ ሁላችሁንም ከቤተሰቦቻችሁ እንዲያገናኛችሁ ጸሎቴ ነው። ከቤተሰቦቻችሁ እያገናኛችሁ ከምንም በላይ ከቤተሰብ መገናኘት ያክል የሚያስደስት ነገር የለም እዛ የሚወራውና እዚህ ያለው ነገር አንድ አይደለም በቃ እዛ ቤተሰብን እየፈራችሁ ማን ነው እዚህ ያለውን የሚፈጠረውን ነገር እየፈራችሁ በቃ መቼ ነው እንትን የምንለው መቼ ነው ሀገር ሰላም ሳይሆን ስንል አሁን ላይ በቃ ሁሉ ነገር ነው የሚያስጠላችሁ ሞት ራሱ በጣም በቃ ከባድ ነው። ህዝቡ እንዳለ ራሱ ገጠር ላይ የሚኖር ህዝብ አሁን ላይ ስታዩቸው ድቅቅ ነው ያሉት። በፊት ያሉትና አሁን ያሉበት ትና ኗኗር በቃ ምንም የለምና እዛ ሰው ጋር ብዙ አመት የቆያችሁ ቆይ ጨርሰን ቆይ እንደት ብለን ቆይ እናሟልተን አትበሉ። መታችሁ አይታችሁ መሄድ ትችላላችሁ። በኋላ ጸጸቱ ነው የሚተርፋችሁ እና ፈጣሪ እንግዲህ ካሰብነው ነገር ሁሉ ያደርሰን እላችኋለሁ። እና ያው እግዚአብሔር ይመስገን። እግዚአብሔር ምንም አይነት የሚሳለው ነገር የለም። ቆርጣችሁ፣ ፈጣሪ መከት አድርጋችሁ ከተነሳችሁ ምንም ነገር ምንም እንቅፋት እራሱ ቢያጋጥማችሁ እሱ ገለል ገለል ያደርግላችኋል እና ፈጣሪ ከሁላችንም ጋር ይሁን። ያው እንግዲህ ትንሣኤን ከቤተሰብ እውላለሁ። ከዛ በመቀጠል ደግሞ ብዙ ፕሮግራም አለ እንግዲህ ያያያን ፕሮግራም ወደ እናንተ ይዤ ለመምጣት አስባለው ማለት ነው። እንግዲህ እዚህ ማሳያችሁ ኤርፖርት እንግዲህ አየር ላይ ከወጣም በኋላ የተለያዩ ምግቦች ቀርበውልን ምናምን እና በጣም ደስ ሲል ነበር። አየሩ ራሱ በቃ በጣም ደስ የሚል አለበት ሰዓት አለበት ሰዓት ነው

አሁን ተሴትዮዬ አልፈልግሽም ብላኝ ብላ ተመልሳ እየመጣች ነው ማለት ነው ወደ ሀገር ቤት እና የምላችሁ ነገር ደግሞ እህቶች አዳዲስ የምትሄዱ አሁን ላይ አዳዲስ የምትሄዱ ወደ አረብ ሀገር ለምንድን ነው ቆይ ራሳችሁ የምታጨናንቁት የመጣችሁበትን አላማ ለምን ቀስ ብላችሁ አይታችሁ እንትናትሉ ማለቴ ቀስ ብላችሁ አይታችሁ ራሳችሁን አረጋግታችሁ አሁን ይቺ ልጅ የወጣች የከፈለችውን ገንዘብ ራሱ ማን ነው ያወጣችሁን ወጭ ራሱ ሳትመልስ መልሳ ሴትዮዋ ወደ ሀገር ቤት አባረረቻት ማለት ነው። እና እባካችሁ እህቶች አዳዲስ የምትሄዱ እህቶቼ ራሳችሁን አታጨናንቁ፣ ቀስ ብላችሁ ተረጋግታችሁ ምናምን ሁሉ ነገር በእግዚአብሔር ቸርነት የማይሆን ነገር የለም፣ በፈጣሪ ቸርነት ይሆናል ማለት ነው እና እባካችሁ እህቶቼ ራሳችሁን ጠብቁ ማለት ነው። እና እንግዲህ ያው ከአዲስ አበባ ገብቼ ወደ ክፍለ ሀገር ሄጃ አለው ክፍለ ሀገር ሄጀ እንግዲህ መንገድ ላይ አባቴ ተቀብሎኛል። እና ውድ ቤተሰቦቼ ያው አባቴ አባቴ ነው የተቀበለኝ፣ አጣዬ ከተማ አጣዬ የተቀበለኝ አባቴ ከዛ ያው ከዛም በኋላ ወደ ላይ ወጣን፣ ወደ ቤተሰብ ወደ እናቴ ጋር ወንድሞቿም መንገድ ላይ ተቀብሎኛል። ያው ሻንጣ ምናምን ባህያ ተጭኖ ምናምን ስለሆነ ወደ ገጠር የሚመጣው እና ዛ መጣሁኝ ማለት መንገድ ላይ ዝናብ በጣም ነው የመታኝ። ውህ የማይረሳ ነገር ማለት ነው እና ዝናብ መታኝ ማለት ነው። ከዛ እናቴ ጋር ልንሄድ ነው እናቴ ጋር ልደርስ ትንሽ ደቂቃ ነው። ያው ቪዲዮ ትንሽ ነው የቀረጽኩት በነገራችን ላይ ማለት ነው። ውጭ ላይ ነው ዝናብ ብክክት ከት አድርጎኛ፣ ግሬ እንደምታውስ ወደ ያው ቤት ገብየ እልልታውን አቀለጠችው። ሰስ እንግዲህ ከመጨረሻ አብራችሁ ቆዩ። እንግዲህ ውድ ቤተሰቦች እንደምታዩት እንደ አይ እናትና አባቴ ናቸው እነኝ ማለት ነው። የአባቴ ተቀብሮና ዝናቡ ቅጥ አድርጎናል እንደው የውርጥ ቢዥ የገባሁ ቤት ውስጥ ማለት ነው ደስ ይላል። ለማንኛውም ማለት ነው ውድ ቤተሰቦቼ ሁላችሁም እንደስ ከቤተሰብ ያገናኛቸው ላይክ፣ ሼር አድርጉ ማለት ነው። በአዳዲስ ቪዲዮ እስከምመጣ መልካም ጊዜ መልካም ቆይታ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ፣ ደህና ሁኑልኝ።